ማስወቀስ ከያለ እንጂ እኔ በሰራሁት ስራ አይደለም እየተወቀስ ከያለ እነሱ በሚያዩት ነገር ነው የሚያምኑት። በቃ ወይኔ በላቸው። ዛሬ ተጨረሰው፣ ጋይ ተጨረሰው። እንግዲህ የሩታ ቤተሰብ ጋር አብርሃም ሄደ። ሩታ ማን ይዛል ነው መጣች። ጋይስ ለፈንደው ወይስ ልጠብቀው? መጠበቅ ይሻላል። ምክንያቱም ቀድመሽ ለምትናገር ያለሽ የምትሉ ልጆች አላችሁና እስኪ መጦ ድረስ እንጠብቃለን ማለት ፈንድ ያደረጋቸው እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ እሩታ ቤተሰብ ጋር ሄደ። ከዛ በኋላ ልጁ ልጁ አው ልጁ እንትን እያለ ነበረ። ለምን መጣ እስከ ዛሬ ድረስ በድላታል። ይሄ ሁሉ ካደረካት በኋላ እያለነበረ ነበረ እሩታዬ ደግሞ፣ ያንተ ያደረግከው ነገር ነው እያስወቀሰ ያለው እንጂ እኔ ባደረግኩት ነገር አይደለም ስትለው ነበረ ማለት ነው። እና አቤላ ምን አለ ደግሞ፣ ሰው እነሱ ባዩት ነገር ነው። ያኔ እንዴት ይሄንን ያደርጉኛል? ቤተሰቦቿ እንዴት እንደዚህ እንደ ውሻ ያባረሩኛል? ሲል አቤላ ደግሞ እነሱ ባዩት ነገር ነው። አንተ መጥፎ ሰው ነህ፣ እነሱ ዘንድ አለው። እና አብርሃም ማለት ነው ልዙርና ልምጣልህና አብርሃም አንተ እኛ ራሱ ባየነው ነገር ነው እየወቀስ ነው የነበረው እንጂ የአንተ ማንነት እኮ እየታወቀ ነው ማለት ነው። በጀርባ ያለው እየታወቀ ነው። ነገር ግን ሁሉም ባየው ነው የሚፈርደው። ምንም ማድረግ አይቻልም። እንዴ ማነው፣ ምንድን ነው ብሎ ነገር የለም። አባቴ ያየነው ነገር ብቻ ና ብቻ ነው በቃ። አንስተን ጣል ምናደርገ፣ አንስተን ፍጥፍጥ ምናደርገው ባየነው ነገር ነው። የትኛውም ሰው በዚህ ነው የሚራመደው ማለት ነው። ስለዚህ አንተ ባደረግከው ነገር ነው። ከዛ በፊት ለምንድን ነው ይቅርታ ማይጠይቃ ተንበርክኮ ምናምን ብላችሁ ላለ ማለት የተመልካች እንትን እኮ ታከብራላችሁ ማለት ነው። አዎ ይቅርታ በጠይቀ ነበረብህ። የዛኔ ነበረ አመለጠህ፣ አመለጠህ አለች እኮ ሩታ ማለት ነው። ጋይዝ በሆነ ነገር አልኩኝ እኔ ዛሬ ዛሬማ የሆነ ነገር ነው እንትን ያልሁን በነገራችን ላይ ልጁ ያው ያና ክደንትን ማዳለም ነበረ። ነገር ግን ዞር በል በቃ ይበቃሃል ብሎ እንግዲህ ሄደዋል። አብርሃም ግን ከዚህ ሰፈር ንቅንቅ አልልም ብሎ ነበረ ማለት ነው። አሁን ቆፍጠን ብልሃል። በቃ እንደምንም ብለህ ይቅርታ ጠይቀህ አባብለህ ሚስትህ በእጅ ማስገባት ከተማ ይሄ ነው። በቃ ሌላ ነገር የለም። ረታረቁ ዛሬ ሀይሜ ራሱ ተደበደበች። ጋይ ተደበደበች። የንትና ሚስት የማን ነው? የዳኒ ሚስትን እንትና ማነት ሶስትና የምትባለዋ እና ስትደባደቡ ልታልቁ ነው እንዴ? እንዴ የድብድብ መንፈስ የተወጋ ይሁን። ጭቅጭቅ የጭቅጭቅ መንፈስ የተወጋ ይሁን። በሰላም ነው እናንተ እና፣ ለማንኛውም አብርሃም እንዲጠሉ ወይም ደግሞ እንደዚህ እንትን ሊል የቻለ ልጁ ያው ባዩት ነገር ነው። ቪዲዮ ቀርጿችሁ ትለቃላችሁ፣ ሁሉ ነገራችሁ ወደ ሚዲያ ነው የምታመጡት። ስለዚህ እኛም በሚዲያው ባየነው፣ እነሱም ቤተሰቦቿን በሚዲያ ባዩት ነገር ነው አንተ ነው የሚገምቱት። በነገራችን ላይ እኛ የምናደርገው ነገር ወይም ደግሞ እኛ ላይ የሚፈጠረው ነገር አይቶ ነው ሰው የሚገምተን ማንነታችን። እና ምላሳም ከሆናችሁ በቃ እንደዚያ አይነት ምላሳምነት የማትረባ ሴት ናት ትባላላችሁ። በቃ ጨዋ ከሆናችሁ ደግሞ ጨዋ ናት፣ ዋው ምን አይነት ቤተሰብ ነው ያሳደጋት ነው የምትባሉት። ስለዚህ ሁላችንም ተግባር ነው ማለት ነው። እና አብርሃም ልካቤላ እንዳለ ቤተሰቦቿን በቪዲዮ ባዩት መሰረት ሌላኛው ሴት መጠ ልጥፍ ስትልብህ ልጥፍጥፍ ስትልብህ፣ ቀጥሎ ደግሞ ሩታን እና አንተ መጨረሻ ላይ ምናልክ መሰለህ አብርሃም እኔ እኮ ሪስፔክት፣ አዎ ሪስፔክት። እንግሊዝ በእግሩ ሄደ፣ እንግሊዝኛ በእግሩ ሄደ። ሪስፔክት ቢኖራት እንትንትል ነበረ፣ ታባብላቸው በቃ ተውትል ነበረ አልክ ማለት ነው። አንተ እኮ ገና አሳልፋ እየሰጠሃት ነው እንዴ? እሷ ናት እንዲህ እንዲህ ያደርገኝ ያደረገችው አልክ። እና ምን ያደረገችህ? እንዴት ብላ ነው? በየትኛው ሰዓት ነው እንደዚህ አድርጋ አሳልፋ የሰጠችህ? ለልጁ እንዴት ብላ ራብራብተው አይ፣ አብርሃም ደው፣ በአንዱ ስታስተካክል በአንዱ ታበላሸዋለህ። በአንዱ ስታስተካክል በአንዱ ዳብ፣ እንተው። በሰላም ነው እንዴ? ሪስፔክት ቢኖራት ይቅርታል፣ ጠየቅ ሄድክ አይደለ? አበባ ይዛ ሄዳል። እናመሰግናለን። ቀጥሎ ደግሞ ልጇ ይሁንም ብሎ ስትመለስ በቃ ቪዲዮ ባዩትን ነገር ነው። ስለዚህ ያንን ነገር በዛ ነው የተቆጡኝ ብላ እሱ ራሱ ይቅርታ መጠየቅ ሲገባ፣ ከዛ በኋላ ሪስፔክት ቢኖራት እነሱን ተዉ፣ ማንም እንዳይነካው ትል ነበረ አልክ። መልሳ ደግሞ እሷ ናት እንደዚህ ያስደረገችኝ አልክ። እኔ ባላቸው እንዴ ምነው፣ ሸዋ፣ ምነው፣ አብርሃም፣ ተስተካከል። በሕግ አምላክ፣ የሆነብህ እንዴ? በአንዱ ስታስተካከል፣ በአንዱ ብልሹ፣ በአንዱ ብልሹ ስታደርግ፣ በአንዱ ማስተካከል ብሎ ነገር የለምና አምስት አራት ቃል ጥሩ ነገር ተናግረዋል፣ በስለዋል፣ በደንብ ተረቷል፣ በደንብ ገብቶታል እያለ ነበረ ጋሽዬ ማለት ነው። እና አባትህ እያሰደብክ ነው አንተ ልጅ። የምሬ ነው ብለ እያሰደብክ ነው። ስለዚህ ቆፍጠን ያለ አባት ነው ያለ የህዝብ አባት ነው አባት። ስለዚህ አባትህ እዚህ ጋር እንድትከተው አንፈልግም። ወይም ደግሞ አስታርቋችሁ ይሄድ፣ በቀባጭሮ ማለት ነው። ጨርሱ እና በጊዜው ያስታርቃችሁ እንዴ ታረቁ። በቃ ታረቁና ይሄድ ወደ ቡታጀር አባጠ። ከዚህ በኋላ ነገር ተስከቡ። ሌላ ሰው አምጡና አስገቡ። በቃ የራሳችሁ ልክ እንደናንተ ወጣት የሆነው ምናምን አምጡና ያስታርቃችሁ ማለት ነገር ግን ማንም አይመለከተው በነገራችን ላይ በልጆች በልጆች ትዳር አባት መግባት ግዴታው ነው አይደለም። ቢገባም ማንም ሌላ አይገባም ነበረ። ነገር ግን እኛ ሰዎች ስንባል እንግዲህ የተበላሸን ሰዎች ብልሽ ያለ ማለት ነው የሆነ ትውልዶች ሰውን አንዳንድ ሰዎች ለዛም ይመስለኛል። እና አንቺ ሰገጤ ያላች ያላችሁ ቀደም በሰራሁት ቪዲዮ ራሱ እናንተ ሽልጥልጦች ማለት ነው። አንቺ ጀዝባ ያላችሁኝ እናንተ ጀዝባችሁ መሰለኝ፣ በየኮሜንቱና በየእንትኑ ዋይ ዋይ ዋይ ስትሉ የምትውሉ እኔ እናንተ መሰልኳቸው። እኔ ስምንት ደቂቃ ቪዲዮ ሰርቼ ቀጥታው ወደ ስራዬ ነው የምሄደው። እናንተ ሩታዬ ዛሬ እንግዲህ እርግዝናው የት ሄደ ስትሉ ነበራችሁ። ያው ነው ዛሬ ፈታ ለቀቀችላችሁ እኮ። የምሬን ነው የምላችሁ፣ ፈታ ለቀቀችላችሁ። እናንተ ለነገሩ ለሰው አይን ተብሎ እኮ እንደዚህ ባይፈታ ጥሩ ነበረ። እና ለማንኛውም በደንብ ሆዶ አገፍቷል። እና ሩታየ እንደዚህ አይነት ጫጫታ ባለበት ግፊት እኔ እኮ ልጁ ጋይስ ወደዛ እንደዚህ እጇን ይዞ ወደዛ ወደዚህ ወደዛ ወደዚህ ሲያደርጋት ሆኖ ለመናገር በጣም ፈርቼ ነበረ። ያኔ ከጣላት ከወደቀች እያልኩኝ እየተሳቀቅኩኝ ነው ልጁ መልሶ የገባው እንጂ እየተሳቀቅኩ እንደዚህ በሩ ላይ ይጥላት ይሁን ትወድቅ ይሁን እጇን ይዞ ወደዛ ወደዚህ ሲያደርጋት፣ እና በእንደዚህ አይነት ጭቅጭቅ ባለበት ቦታ ብትርቂ ባይነኝ ማለት ነው ነው እኔ እንደ ራሴ ምክንያቱም ጥሩ አይደለም። ሆዷ ደግሞ ገፍቷል። እናንተ ሶስት ወር ነው ሶስት ወር ወይም ሁለት ወር ከምናምን እኮ ነው የቀራት። ወይ ደ ሩታዬ የምር እኔ ማለት ነው ያቺ መጨረሻ ነው የናፈቀኝ። እኔ ናፍቆኛል አልዋሻችም። እኔ ናፍቆኛ የኔ ውዴ የኔ ጀግና ማለት ነው የናፈቀኝ ደግሞ ምንድን ነው? ያሁሉ ሰው ሲያንቋሸሸት ሲሰድባት የነበረችው ልጅ እንደ አበባ ፈግታ እንድትነሳ እፈልጋለሁ እና መጨረሻው ደግሞ አእምሮ ደምቆ ማየት እፈልጋለሁ ማለት ነው። ከእንደኔ የሚደሰት አይኖርም። እኔ ይኖራል ትኖራላቸው፣ ትደሰታላችሁ። ምክንያቱም የሰው ደስታ ስለሚያስደስታቸው ትኖራላችሁ፣ እርግጠኛ ነኝ። ይሄ ደግሞ መቶ ፐርሰንት። እንዴ ከእኔ በላይ የሚደሰት የለም አይባልም፣ ምክንያቱም ሁሉም ሰው ይደሰታል ማለት ነው እና መጨረሻሽ፣ ናፍቆኛል። መጨረሻሽ አእምሮ ደምቆ ደግሞ እንደማ ባለሙሉ ተስፋ አለኝ ማለት ነው። እውነት ለመናገር በደምብ አድርገ ነው ተስፋ ያለኝ እና ለየትኛውም ሰው ለዚህ ለጠላቶችሽ፣ ለማይረቡ እንትኖች ከዚህ በፊት ሰባብረው ሊጥሩሽ የለነበሩትን ቆመሽ በቃ ፈክተሽ ጎብዘሽ ጀግረሽ ከነሱ የተሻለ ሆን ተሽለሻል እኮ አሁንም፣ ጋይስ ተሽላለች በነገራችን ላይ እና እንዴት ልበላችሁ፣ በቃ እነሱ በማይገምቱት ቦታ ሆነሽ መገኘት ማሳየት አለብሽ ማለት ነው፣ የኔ ጀግና። የምሬ ነው የምላችሁና አብርሃምም እንደዛው ማለት ነው። አብርሃም እንኳን ማንም እንትን አልደረሰበትም ነበረ። እኛን ባየነው ነገር አናት አናቱ ስንልህ ነበረው። አሁንም ካላስተካከልክ እኮ አናት አናትህ እንላለን። ደግሞ እኮኝ አናት አናትህ ብንልም ለጥላ ለጥላቻ አይደለም፣ ለጥላቻ አይደለም። እና ከስህተትህ እንድትማር፣ ከስህተትህ እንድትመለስ ብቻና ብቻ ነውና አሁንም ቢሆን ታረቁና አገላግሉን፣ በቃ ስልችቶናል። የምር ሰርች ትሆናል እንዴ? ዛሬ እኮ ግብ ግብ ነው የወጣው። እኔ ተሳቀኩኝ። ሩታ ወርውረው ከጣለዋት እያልኩኝ ሆድዋ ገፍተዋል በደንብ ያስታውቃል እና ከገፈተራት ልጁ ወደዛ ሲላት ወደዚህ ይላታል፣ ወደዛ ይላታል። ኧረ ከገፈተራት እያልኩኝ ነበረ። ና አብርሃም ከዚህ ሰፈር ንቅንቅ አልልም ባለበትን ፓርት እውነት ለመናገር እንትን ይላታል ብዬ ነበረ። ና በቃ ወንድ ልጅ ቆረጠ ይቅርታ ጠይቆ አባብሎ ይወስዳል ብዬ ነበረ፣ ግን የለም አልሆነም። መቼም እንደሆነ አላውቅም። ለማንኛውም እንጠብቃቸዋለን። ሌላ ፈርዶብናል። ምን እናደርጋለን? የምር ፈርዶብናል። ና ግን የዛሬ የመጣው ልጅ ማለት ነው ጋይዝ በጉጉት ጠብቁ። ቻናል ከፍቱ፣ ይመጣል። ቻናል ስለሚከፈትለት ደግሞ በጣም ደስ ብሎኛል። ቀጣዮቹም ደግሞ እንደዚህ እያላችሁ እያላችሁ መታችሁ ቻናል ትከፍታላችሁ። እውነት ለመናገር እኔ በጣም ደስ ብሎኛል ማለት ነው። ሰምታችኋል። ኧረ እባክህ ቻናል ይከፍታል ትላለች። ታያላችሁ። መናያለች በሉኝ። ይከፍታል ሰላሙን